በሚያሳዝን ሁኔታ እኔ ሳልሆን በእኔ ፋንታ ነጽ ተጎዳች። ቆይ፣ ለምን ልጅን ስለተውኳት? እናቴን ያጣሁት በሱ ምክንያት ነው። እንደውም የምኖርለትም ምክንያት አገኘው። ለእያንዳንዱ ላደረገው ነገር እያንዳንዱ አስከፍለዋለሁ፣ አስከፍለዋለሁ። ቆይ፣ አልገባኝም። ከእናትሽ ሞት ጋር ዳግም ምን ያገናኘዋል? ነጺ። በቃ እባክሽን ተይ እንደ ከዚህ በላይ አትክፊ ምንድን ነው ችግር በቃ እዚህ ጋር እንቀመጥ አይሆንም አልኩሽ በቃ አይሆንም እኮ ለምን ከየምን ጋር እዚህ ወንበር ላይ የመታችሁ ትቀመጡ ስለነበር ነው ንገረኝ እስኪ ግንኙነታችን እናስተካክል ትለኛለህ እሷን ረስተህ እኔም ማፍቀር እንደምችል ቃል ትገባልኛለህ እናቷ ልታስገድልህ ሞከረች አንተ ግን እሷን ልትረሳት አልቻልክም አዎ እናቷ ልታስገድልህ ሞክራ ነበር አንቺም ለእኔ ብለሽ ህይወትሽን አደጋ ላይ ጥለሽ ለሱ ደግሞ በጣም በጣም አመሰግናለሁ ግን በቃ ሄመን እንደዚህ በቀላሉ መርሳት አልችልም የሚያፈቅሩትን ሰው በቀላሉ መርሳት ይከብዳል እሺ ለምን ተስፋ ትሰጠኛለህ ምን አስሬ ሄመን ሄመን ትላለ ነው ወይስ አፍቅረሃታል ተናገር እንጂ ነፃነት እንዳለችው ሰው ጣጣ በቃ ልትተካ ነው አንተ ማትራባ አታውቀኝ ማለት ነው የሆነ ድምፅ ይሰማኛል ልበል፣ ጫጫታ አለ። የዳግም ድምፅ ነው። ምንድን ነው ምን እየተካሄደ ነው? ቆይ እሱ ጋር ለምን ሄድክ ደግሞ ሊያደባድብ የሚችል ነገር ምን ገጠማችሁ? ዳግምን ከዚህ በፊት የምናውቀው አይነሱ አይደለም። እኔ ሁሉንም ነገር ረስቼ በሰላም ላናገረው ነበር ሄድኩት። ዳኒ መጣው እዲ ዳኒ ምን ሆነክ ነው ማን ነው እንደዚህ ደበደበክ ከዳግም ጋር ተደባድመን ተጣልቼ ነው ከዳግም ጋር ቆይ እሱ ጋር ለምን ሄድክ ደሞ ሊያደባድብ የሚችል ነገር ምን ገጠማችሁ ዳግምን ከዚህ በፊት የምናውቀው አይነሱ አይደለም እኔ ሁሉንም ነገር ረስቼ በሰላም ላናግረው ነበር ሄድኩት። ታውቂያለሽ ፈርኒቸር ቤትን ያዘጋው እሱ ነው። ለምን እንዳዘጋብኝ ሁሌ ነበር የማስበው፣ አሁን ግን ገብቶኛል። እንዴ ዳጊ እንዴት እንደዚህ ሊያደርግ ቻለ? እንዴ ቆይታው ነው አይደል? እንዴ ቆይሱ ለምንድነው ማይተዋል? ለምን እንደሆነ ታውቂያለሽ የራሱ የሆነ ነገር ሁሉ ስለሚያስቀናኝ እና አንቺን የራሴ ለማድረግ እያሰብኩ እንደሆነ ስለሚያስብ ነው። ዳኒ የምር ጤንኛ አይደለም። በቃ ታሟለ። ይሄኔ ታሟለ። ጤንኛ አይደለም። ጤንኛ ቢሆን እንደዚህ አይደርግም። አንድ ሀሳብ አለኝ። አንቺ እናትሽን ገዳይ መበቀል ትፈልጊያለሽ አይደለም? አዎ። ምንድን ነው ንገሪው። እኔ እናንቺ እንጋባ ምን ጥያቄ የምጠይቀኝ ሄሚ? የእውነት እኮ አይደለም። ምን እያልክ እንደሆነ ግን ገብቶሃል? ምንም እኮ እየገባኝ አይደለም። መጀመሪያ አግብኝ፣ ከዛም ደግሞ የውሸት ነው። ምን ማለት ነው? ይኸውልሽ ኤሚ አሁን አንቺ ዝም ብለሽ አርምጭኝ። መጀመሪያ ምን እናደርጋለን? በህዝብ ፊት እንጋባለን። ቆይ እንደውም ይሄ ነገር ይቅር፣ በህዝብ ፊቱ ይቅር። ቀጥታ ማዘጋጃ ሄደን እንጋባለን። ከዛም በኋላ እኔ ቤት መጥተሽ አብረን መኖር እንጀምራለን። ቆይ እኔ አልገባኝ፣ የኔ እናንተ መጋባት ጥቅሙ ምን ላይ ነው? ምክንያቱም ዳግምን መበቀል ስለምፈልግ ነው። እሱም ማድረግ የምችለው ደግሞ አንቺን የእኔ አድርጌ ማሳየት ስችል ነው። እንዴ የተበደልኩት እኔ፣ እናቴን ያጣሁት እኔ። አንተ ምን ቤት ነና ነው እሱ የምትበቀለው? ምን እንዴት እንደዚህ ትያለሽ? እኔ ወንድምሽ ለመሆን ለማረጋገጥ ከእናትሽ ማፀን መውጣት አለብኝ። ይኸውልሽ ዳግም ጋር የኩት ለምን የስራ ቦታ እንዳዘጋብኝ ለመጠየቅ ብቻ ሳይሆን አንቺ እርጉዝ እንደሆንሽና እያደረገው ያለው ነገር ትክክል እንዳልሆነ ልነግረው ነበር። ምን እንዳለኝ ታውቂያለሽ? ሁሌም ቢሆን የኔን ትራፊ እየለቃቀምክና ሄመንን የራስህን ለማድረግ እየሞከርክ እኮ ነው ያለኝ። የኔ ዳግም ነው እንደዚህ ያለህ? የእኔ እኔ አትበይ እባክሽ። አንቺ ልጅ ዓይንሽን ግለጪ። የእናትሽ ሞት ምክንያት እሱ እንደሆነ ይሄን ወቂ አልተውሽም ይመል ዳግምን እንበቀለዋለን። እጅ ለእጅ ተያይዘንም በኩራት ፊታቸውን ቆማለን። ልጁንም ትወልጂውና እኔ አባቱ ሆኗለሁ። አብድሃል። የሆነ ነገር ሆነሃል። እኔ ስታገባ ቆይ ሜላትን እንደምታጣት አስበው ከሆነ ካጣ ነው አልሽኝ። ሜላትን ካጣዋትማ ቆየው እንዴ? ይሄ ደግሞ ምን ማለት ነው? ባለፈው ትዝ ይልሻል፣ ስራ የተዘጋ ጊዜ በፍጥነት እመለሳለሁ ብየሽ ነበር የሄድኩት። አው ስራ ቦታ ስለተዘጋ መምጣት መንጣት እንደማትችል ነግረሽኝ ነበር። ቆይ የዛን ቀን ከሚላት ጋር ተገናኝታችሁ ነበር? አልተገናኘንም፣ ግን በእኔ ላይ እየማገጠችብኝ ነበር ታውቂያለሽ። አንቺ ሁልጊዜ ያን ሁሉ ነገር ስትነግሪኝ አንቺን አለማመን እና መጠራጠር ሳይሆን በቃ ይህን ነገር ማመን አልፈለግኩም ነበረ። ግን ያኔ ተናድጄ ራሴን ለማረጋጋት እየሞከርኩበት በነበረበት ሰዓት ከአንድ ሽማግሌ ጋር መኪና ውስጥ ሁና ስትላላ ሳየዋል። ታሺ ብር ታላቅና አጓጊ ቅናሽ የተደረገባቸውን እጅግ ዘመናዊና ቅንጡ አፓርትመንቶችን ለ10 ደንበኞች ብቻ ይዘንላችሁ መተናል። ለዛውም፣ በመሃል ፒያሳ አፓርትመንቶቹን 70% አስቀድመው ለሚከፍሉ 30% ታላቅ ቅናሽ በማድረግ ባለ ሁለት መኝታ 95 ካሬ በ6 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8.2 ሚሊዮን ብር ጠቅላላ ክፍያ። እነዚህን በከፍተኛ ፍጥነት በመገንባት ላይ የሚገኙ እጅግ ዘመናዊ አፓርትመንቶችን ማግኘት ይችላሉ። ልብ ይበሉ፣ ይህ የ30% ታላቅ ቅናሽ ለጥቂት ቤቶችና ለጥቂት ደንበኞች ብቻ የወጣ ልዩ እድል ሲሆን ከአስር ፐርሰንት ቅድመ ክፍያ ጀምሮ በተጨማሪም ቀሪውን ቀስ ብለው በኢትዮጵያ ብር በሦስት ዓመት የሚከፍሉበትን የክፍያ አማራጭ አመቻችተን እናንተን እየጠበቅን እንገኛለን። ለበለጠ መረጃ ዋው፣ እንዴት የሚያስቀና የፍቅር ታሪክ ነው ያለን! ቆይ ግን ስላፈቀረ እንደዚህ መቀጣት አለብን? ሄመን ይሄ ፍቅር ገረመሪ ምናምን የሚባለውን ነገር እንርሰው። እኔም ከአንቺ ውጭ አንቺም ከእኔ ውጭ ምንም ነገር የለንም። ስለዚህ እርስ በእርስ ተያይዘን መቆም መቻል አለብን። ገባሽ? እባክሽ ሄመን እመኝኝና እንጋባ። ያለንን ቅርበት የምናውቀው እኔ እና አንቺ ነን። ስለ ሌሎች ሰዎች ግድ አይግባን። እኔ በዚህ አልስማማም። ልጁን አስወጣዋለሁ። ከዛም ዳግምን በራሴ መንገድ እበቀለዋለሁ። በጭራሽ ልጁን እንድታስወጪ አልፈቅድልሽም። ምን ነገ አሁን ካለሽበት ስሜት ስትውጪ በጣም እንደሚቆጭሽ እርግጠኛ ነኝ። እባክሽ ይህን ነገር አስቢበት። እባክህ እንዳን፣ ይህን ስቃይ ሳይበቃ ምንም የማያውቀውን ልጄን እዚህ ምድር ላይ አምጥቼ ላሰቃየው አልፈልግም። በዛ ላይ ደግሞ አባቴ ብሎ ቢጠይቀኝስ ምን እመልስለታለሁ? በዛ ላይ ደግሞ አያትን የገደለ የኔንም ህይወት ያበላሸ አረመኔ ሰው ነው ብዬ ነው ብነግረው አይ በጭራሽ በሱ ስምም አይጠራም? እኔ አንቀባረራ ያኖረዋለሁ እባክህ ዳኒ ይህንን ሀሳብህን ተው አንተም እኮ የራስህ የሆነ የወደፊት ቤተሰብ ይኖረሃል የዛን ጊዜ ምን ልታደርግ ነው እኔስ ብሆን ምን ልሆን ነው ያንን ጊዜው ራሱ ይፈርዳል ቆይ ለምን አትረጅኝ ህምን? ዳግም በአንቺ መጣውበት ማለት በቃ ያብዳል እንደ እብድ ነው የሚሆነው ቆይ አንቺ እሱን መበቀል አትፈልጊም እፈልጋለሁ። ያለውን ነገር በሙሉ አሳጠዋለሁ። በቃሽ። እንደዛ ከሆነ በቀላችንን አንድ ከማድረግ እንጀምር። ምክንያቱ ባያሳምነኝም አስብበታለሁ። ግን ደግሞ እንደዚህ ተቻክሎን የምንወስነው ነገር ትዳር ቀላል ነገር አይደለም። ደግሞም ገና እናቴ ሰባት ቀን እንኳን ሳይሞላት። በቃ ይሄምየ ድግስ ምናምን አንፈልግም። ቀጥታ ማዘጋጃ ሄደን እንጋባለን። አንቺም ደግሞ ከዚህ ሰፈር ጠቅልለሽ ትውጫለሽ። ሰዎቹ ደግሞ ከጠየቁን ስላረገሽና እንደተጋባን እናስረዳቸዋለን። በቃ አለቀ። ኧረ ምን አይነት ብልህ ሰው ነው እባክህ! ስታስበው፣ ቆይ ዳግም፣ የኔ ልጅ ይሆናል ብሎ የማይጠረጥር ነው እንዴ? ይመስልህ እንዴ? ምን ችግር አለው ታዲያ? መጀመሪያ የስድስት ሳምንት ፅንስ እንደነበርሽ ነበር አይደል የምናውቀው። ስለዚህ ምን እናደርጋለን? የሶስት ወይም የሁለት ሳምንት ፅንስ እንደነበርሽ እናስራለን። ወይም ደግሞ ሆዲሽ እስኪገፋ ድረስ ለማንም አንናገርም ሌላ አማራጭ ደግሞ እኔ አንቺን ስንከባከብሽ ስለነበረ በዛ ምክንያት ስላፈቀርሽ እንደተጋባን እናሳምናለን። አይከብድም። ቆይ አንተ ሰውዬ፣ ምን አይነት ሀሳብ ነው የምታስበው? ደግሞ ገና እኮ አስብበታለሁ ነው እንጂ ያልኩህ እኮ እሺ አላልኩህም። እሺ እንደምትይኝ አምናለሁ። ደግሞ በቻልኩት ነገር ሁሉ ልንከባከብሽ ቃል እገባልሻለሁ። በቃ አሁን ለእናት ሊድና ቤተሰብ እንደሚበዛባት ልንገራት። አረ፣ እሺ ብላ ትቀበለኛለች ቆይ እሺ እኔንስ፣ አሳመንከኝ እንበል፣ እናትህ እንዴት አድርገ ነው የምታሳምናቸው? የእናቴን ነገር ለእኔ ተይልኝ። እናቴን እኔ ምንም ነገር ብዬ ተሳምናታለሁ። እሺ በቃ ልሂድ። ግን እኮ ቁስልን ሳላጸዳለክ። ችግር የለውም ደህና ነኝ አታስቢ። እንዴ ማምዬ እስካሁን አልተረጋጋሽም እንዴ? እኔ እኮ ሲሞቀኝ ትንሽ ፀጉር ይለቅለቃልኩት። ወይኔ ሄለን፣ እንዴት አድርጌ ነው ልጄ ከእነዚህ ሰዎች ማራቅ የምችለው? ጭራሽ በሩ ድረስ ነው ትደበድበው ሲመስለኝ። ማምዬ፣ ከዚህ በኋላ መቼም ሊገናኙ አይችሉም። በከባድ እኮ ነው የተጣሉት። ግን አንዳሳባለኝ ምንድን ነው እሱ? ለምን ዳኒን እቤት መጥቶ ረበሸ ብለን በፖሊስ አናስ ይዞ። አይ መታሰሩ ምንም ጥቅም የለው ልጅ አጠገብ እንዳይደርስ የተሻለ ነገር ለማሰብ ያለብ። ቢታሰርም ከሳምንት በላይ ሊታሰር አይችልም። እኔ ደግሞ ጊዜያዊ መፍትሄ ሳይሆን ዘላቂ መፍትሄ ነው የምፈልገው። ሁሉን ነገር ትቶ ስራው ላይ እና አንቺ ላይ ብቻ እንዲያተኮር ነው የምፈልገው። እኔም እሱን ነው የምፈልገው። ነገር ግን ብዙ ባስብም እስከ መጨረሻው ሊቆራረጡ የሚችሉበትን መፍትሄ ማግኘት አልቻልኩም። አይጠፋ፣ መፈለግ አለብን። በእነዚህ ሰዎች የተነሳ ልጅ በየቀኑ መበጥበጥ የለበትም። ቆይ ደግሞ አሁን እንደዛ ተጎድቶ ወዴት ነው የሄደው? መቼም እንደዛ ተጎድቶ ወደ ድርጅቱ ሊሄድ አይችልም። አላውቅም። በደውልለትም ስልኩን እየዘጋብኝ ነው። የት እንዳለ የሚያውቀው ፈጣሪ ብቻ ነው።

የት እንደምትሄድ እንኳን ሳናግረኝ ትጠፋለህ። እኔ ደግሞ ያልፈለኩ ቦታ የለም። ዳጊ ፍቅር ይዞኛል፣ ግን ደግሞ ፈራሁ። እኔ አላምንም እኮ አንተ ፍቅር ያዘዳኒ ባክ ከልል ነው። ወደዛ እውነቴን ነው። ቆይ እኔ ሰው አይደለሁም እንዴ? እንዴት ነው ፍቅር የማይዘኝ በእውነት? አላወቅኩም ነበር። ማለት ሲጀመር አንተን ሰው ብዬ መንገሬ ነው ጥፋቴ። ሄመን ብትሆን ኑሮ ይህን ጊዜ ምን ማድረግ እንዳለብኝ ትናገራለች። ደግሞ ታሾፍብኛለህ። ለዚህ ጓደኛዬ እባክህ ይቅርታ። እኔ እኮ ማፍቀር ፋርነት ነው የሚል ሰው ድንገት ተነስቶ አፈቀርኩ ሲል ታምር ነው የሆነብኝ። ለእኔም እባክህ እኔ ታምሩ ሆኖብኛል። በምን ምክንያት እዚህ ነገር ውስጥ እንደገባው አላውቅም። ቆይኔ እስከ ዛሬ ይሄ እንዴት አላወቅኩም። እኔ ራሴ በጣም ግራ ገብቶኝ ነበረ። ፍቅር መሆኑን ያወኩት እራሱ በጣም ዘግቼ ከተጎዳው በኋላ ነው። ለካ እስከ ዛሬ ስራ በዝቶብኝ እያል እያልክ ከኛ የምጠፋው ፎንቃ ጋር እየሄድክ ነው። እባክህ ዳጊ፣ አሁን ቀልዱን ተውና ከኔ የተሻለ ፍቅር ላይ ልምድ ስላለ ማድረግ ያለብኝን ነገር ንገረኝ። በመጀመሪያ ደረጃ ልጅቷ ማለት እሱን ንገረኝና ከዛ በኋላ ምን ማድረግ እንዳለብን ነግረሃለሁ። ታውቃት አለህ እባክህ ማለቴ ሜላትን አውቃት አይደል? ሜላት እዛ ስራ ቦታው ላይ የምትመጣው እቺ ቀበጥ ያለች ነገር? እኔ አላምንም፣ እንዳኔ። ቆይ ያችን ሙርጋ ልጅ ነው ያፈቀርከው? በእውነት በጣም ነው የምታስገርመው። ቆይ ካላጣው ሰው ይሄን ያህል ዓመት ኖረ ኖረ እዛች ቀበጥ ልጅ ላይ ትወርቃለህ? ማትረባ ነው ዳግም የሰላሳ ሺህ ብር ታላቅና አጓጊ ቅናሽ የተደረገባቸውን እጅግ ዘመናዊና ቅንጡ አፓርትመንቶችን ለአስር ደንበኞች ብቻ ይዘንላችሁ መጥተናል። ለዛውም በመሃል ፒያሳ አፓርትመንቶቹን ሰባ ፐርሰንት አስቀድመው ለሚከፍሉ ሰላሳ ፐርሰንት ታላቅ ቅናሽ በማድረግ ባለ ሁለት መኝታ ዘጠና አምስት ካሬ በስድስት ሚሊየን ብር፣ ባለ ሶስት መኝታ መቶ ሰላሳ ካሬ በስምንት ነጥብ ሁለት ሚሊየን ብር ጠቅላላ ክፍያ፣ እነዚህን በከፍተኛ ፍጥነት በመገንባት ላይ የሚገኙ እጅግ ዘመናዊ አፓርትመንቶችን ማግኘት ይችላሉ። ልብ ይበሉ፣ ይህ የ30% ታላቅ ቅናሽ ለጥቂት ቤቶችና ለጥቂት ደንበኞች ብቻ የወጣ ልዩ እድል ሲሆን ከአስር ፐርሰንት ቅድመ ክፍያ ጀምሮ በተጨማሪም ቀሪውን ቀስ ብለው በኢትዮጵያ ብር በሦስት ዓመት የሚከፍሉበትን የክፍያ አማራጭ አመቻችተን እናንተን እየጠበቅን እንገኛለን። ለበለጠ መረጃ ስጀመር አንተን ሰው ነው ብዬ ይሄን ነገር መናገሬ ነው። ዳኒ ታረጋጋ፣ በቃ እንደዚህ ማ ትበሳጭ። በቃ ተረጋጋ። እኔ እንዴት ብዬሽ እንደማስብላት ታውቃለህ። እንዲያውም እዚህ ድረስ መታ ራሱ የፍቅር ጥያቄ እንድታቀርብልን ነው የማደርገው። ዳጊዬ፣ እውነትህን? ምን ማለት ነው? አንተ እኮ ጓደኛዬ ነህ። ቁም ነገር ስናወራማ ቁም ነገር ነው። መጀመሪያ ትንሽ እናጥናት፣ ከዛ ልጅቷን በደንብ ስናውቃት እየተመካከርን እንድትወድህና እንድታፈቅርህ እናደርጋለን። ግን ማረባ ቆይም የሚወዳትን ሴት በራሴ አግባብችን እንዳላጣበስኩት፣ የእኔን ሃይማኖት ትፈልጋታለህ ብዬ እንዴት እንደዛ እናገረዋለሁ? ምንም ጥሩ ነገር አላደረግኩም ጓደኛዬ። ምን ይቅርታ አልጠይቀው። እማ እማዬ ምን ያስቸዋል ቀሰት ነው ምንድን ነው ቆይ እማዬ ለምንድን ነው ሁሉ ነገር ወደ ቁጣ ነው ወደ እንዴት የምትቀይሪው እንደዛ ከሆነ አታናደኛ ስራዬን ትቼ ነው የመጣሁት ንገረኝና እኔም ወደ ስራዬ ልግባበት ምንም ነገር አይደለም እማዬ፣ እስኪ ቁጭ በይ እና እናናውራ። ማውራች ነገር አለ፣ እንደዚህ ተጎርታ እያየው ዝም ብሎ ነው ማለት? ምን ማለት ነው እማዬ? ከሰፋድ ልጆች ጋር ተጣልተን ነው፣ አሁን ተስማምተናል። በቃ ከኔ ከናትህ መደበቅ የሚያዋጣ ይመስልሃል? አሁን ስራ አለብኝ። የምትናገረውን ተናገር ና ልሂድ። ቆይ ማዬ፣ ለምን እኔን ለማሳዘን ትሞክሪያለሽ? ውስጥ ላይ ምንም አይነት ስራ እንደሌለሽ እኔም አንቺም እናውቃለን። ቆይ ሰሞኑን አብሬሽ ስላልነበርኩ አዝነሽብኝ ነው አይደለም? እሺ፣ ለዛ በጣም ይቅርታ ማዬ። አንተም ም እንደ አባትህ ጥላ ልትሄድ ነው። አባትህን ምን ኔራቀኝ፣ እንዳንተ ቀስ ቀስ እያለ ነው ገብቶኛል። አይ ማየ፣ እባክሽን እንደሷ አትበይ። እኔ አንቺን መቼም ቢሆን ትቼሽ አልሄድም። በጣም እኮ ነው ወድሽማ። አይ አንተም ያባትህ ልጅ ነህ። እኔን አንድ ቀን እንኳን ወደኸኝ አታውቅም። ለአፍህ የውሸትህን ወድሻለሁ ብትለኝ ምን ጥቅም አለው? እማዬ፣ ሁሌ ይሄንን ቃል እየተናገርሽ ልቤን ምን ያህል እያድማሽ እንደሆነ ግን ታውቂያለሽ። በቃ የኔን ነገር ተውና፣ አሁን ምን ልትለኝ እንደጠራኸኝ ንገረኝና እንደለመድከው ሂድ። እማዬ ላገባ ነው። ምንም አይነት ድግስ አልፈልግም። የማገባ ሴት አዘን ላይ ናት። ስለዚህ ሰርግ አትፈልግም። አይሆንም አንተ፣ እኔም ጥለ ማግባት አትችልም። እሱም መቼም ነው የማይሆነው። እማዬ እባክሽን ተረጋጊ። መቼም ቢሆን ጥዬሽ አልሄድም። እኔም ቢሆን የማገባ ሴት አብረንሽ ነው የምንኖረው። አይ ትወስድብኛለች። አንተን አታላ ከኔ እንድትርቅ ነው የምታደረግ። እማዬ በጣም የምትወጃትን ልጅ እኮ ነው ማገባት። ሄመንን አወቅሻ ደል? ሄመን ሄመንን እኮ ነው ማገባው እማዬ። እሷ የዳግም ናት። እሷ የአንተ አደለችም፣ እያታለለች ነው እኔ ከዳግም ጋር አንድ ላይ ይቻችኋለሁ። ልጅ እየተጫወተችብህ ነው። አንተ ለምን ራስህን አታውቅም? እማዬ ዳግም አግብቷል፣ እኔ ደግሞ ሄመንን ወዳታለሁ እንዳገባ ጠይቂያትም ጊዜ ስጠኝ ብላኛለች። ልጅ ተው፣ እሷ አንተን አታፈቅራ። አባትህ እኔን ጥሎኝ እንደሄደ እሷም ጥላ ትሄዳለች። ግን እኮ ማዬ በጣም ተወጃት ነበረ እኮ። ጥሩ ልጅ መስላኝ ነዋ። አንተ ልጄን እንደምትወስድብኝ ባቅ ኖሮ ገና ከመጀመሪያውኑ ነበረ ማባረራት። እማዬ አሁን እኮ ሚስት ሆና እዚህ ቤት ትመጣለች። ከዛ በኋላ ሶስታችንም አብረን በደስታ እንኖራለን። አይ ልጄ አንተ እንድታገባ አልፈልግም። እሷንም ቢሆን ሌላም ሚስት ቢሆን እንድታገባ አልፈልግም። ይወስዱብኛል፣ አታለው ከኔ አጣልተው ይወስዱሃል። ከዛ እኔ ብቻዬን እቀራለሁ። እንደዛ ሆነ እማዬ? ቆይ ስታስቢው ከአንቺ ከወዷ እናት ሌላ የሌላ ሰው ወሬም ሰማይ ይመስልሻል እንዴ? እንዴት ነው የምታስቢው? አይሆንም አልኩ፣ አይሆንም። አታገባም አልፈልግም፣ እማዬ ላሳውቅሽ ብዬ ነው እንጂ ከወሰንኩ ቆይቻለሁ። የእሱ ውሻ መሆኔ ካልቀረ እሱ የጣለው ነገር ምን ያህል ዋጋ እንዳለው አሳየዋለሁ። እንደዛ ከሆነ እሷን ወይን እኔን መምረጥ አለበት።